ዋጋ መስዋዕት ከፍለን ያንቺ ቤተሰብ ያሉበት ሄደን፣ አንቺ ምን እንደው። የሀገሬ ሰው ዝም አይነቅ ዝም ይላል። የወሎ ሰው ደግሞ ዝም ያለ ነጃ ወጣ ይላል። አሁን እቺ እህታችን ደግሞ የጉራጌን ህዝብ ወተሽ ይቅርታ ካልጠየቅሽ የሚከፈለው መስዋዕት ተከፍሎ ቤተሰቦችሽን፣ አለ ዛሬ አልጋ ላይ ሆኜ ነው የምፈርደው አስተያየት የምሰጠው ማለት ነው። ያ ጀጅ ማድረግ ምፈርዶ ሲባል ደግሞ ከጥንቁልና ጋር ጀጅ ማለት ነው። ጀጅ ሁሉ ነገር በእንግሊዘኛ ሲሆን ቀላል ነው። እኔ የምልሽ የኔ ቆንጆ የኔ መልክቴ አንቺ ቤተሰብ የለሽም። ማለቴ የሰውን ቤተሰብ የሚከፈለው መስዋዕት ተከፍሎ አሳይሃለሁ ስትይ አንቺ ቤተሰብ የለሽም። አንቺ ወፍ ዘራሽ ነሽ። እሾም በሾህ የሚባል ነገር አለኮ። እሾም በሾህ ይባላል። ከብትሻለ አይደለ አንድ ሰው ሄዶ አንዲት አንዲት ቡቃያ ሲነቅልብሽ ሄዶ ማለት ነው አንቺ በሰራሽ። እኔ ለምሳሌ እኔ በምናገረው ንግግር ሄዶ አንድ ቡቃያ ቢነቅልብኝ እኔ ደግሞ ሙሉ ማሰውን ነው ማጠፋው ያ ሰው እኔን መንካት እኔ መናገር ፈርቶ፣ ምንም ያልተናገሩትን ሰላማዊ ሰዎች የሆኑትን ቤተሰብ ጋር ሄዶ አንዲት ቡቃያ እንደዚህ ቢያደርግ እኔ ማሳውን ነው ማጠፋው። ማሳውን ነው ምነግርሽ። ሰው አንቺ ቤተሰብ የለሽም ሃቢባ እዚህ መታ። በምትናገረው በምትሰራው ጥሩ ነገር፣ በምታጠፋው መጥፎ ነገር፣ በሚያስመሰግናትም በሚያስረግማትም ነገር ቤተሰቦቿ ምን አገባቸው? እንዴ አረብ ሀገር የላኳት እኮ ሄጄ ሰርቼ ልለወጥ ብላ ነው ሚዲያ ላይ ግቢና አስታራቂ ሁኚ ምን ሁኝ ብለው የአዲስ አበባ ዩኒቨርሲቲ የጋዜጠኝነት ከፍለው አስተምረው ምናምን አይደለም እኮ እንድትለፈልፍ እሷ በራሷ በቃ አስራ ስምንት ዓመት ሞልቷታል ባለ ትዳር ናት በቃ ማድረግ የሌለባትና ማድረግ ያለባትን የሚያስጠይቃትና ማያስጠይቃትን ጠንቅቃ ታውቃለች ከቤተሰብ ሀላፊነት ውጭ ናት እንኳን ቤተሰብ አይደለም ባሏም ቢሆን ትዳሩን ከፈለገ ታይ ማለት አይችልም። ከሀሳብ ዋጋ መስማማት እንጂ ምንም የማያውቁ ሀገር ቤት የሚኖሩ ቤተሰቦችን ዋጋ ከፍለን ቤተሰቦች ጋር ድረስ እንሄዳለን ማለት ምን ማለት ነው? አንቺ ቤተሰብ የለሽም። አንቺ ቤተሰብ የለሽም። የሚከፈል ዋጋ ተከፍሎ የእሷ ቤተሰብ የሆነ ነገር ቢሆኑ ይመስልሻል? የአንቺ ቤተሰብ በሰላም የሚያድሩ ይመስልሻል? የአንቺ እንዳለ በግራ በቀኝ ከኋላ ከፊት ያሉ ሰዎች በሰላም ሲኖሩ ነው ወይስ አንቺ ቤተሰብ የለሽም? በደህና ቀን ቤተሰብ ጨርሰሻል። እናንተ ያማችኋል፣ እንዲህ አንድ ሰው ሲናገር ቤተሰብ ጋር የምትሄዱ፣ በነገራችን ላይ የሰውን ቤተሰብ ሄዳችሁ አንድ አንዲት ልንገራችሁ፣ አንዲት ቡቃያ እንደዚህ ልትነቅሉ ስታስቡ፣ አንዲት ቡቃያ ስትነቅሉ የእናንተ ማሳው ይጠፋል። ይህንም ማወቅ አለባችሁ። ምን ሰው ቤተሰብሽ ምናምን ይላል? አይደለም ለምሳሌ እኔ በግሌ ልንገራችሁ እኔ በማረገው ነገር ቤተሰቤ አንዲት ቡቃያ ብትነቀልብኝ እኔ ማሳ ነው ማጠፋው ማሳ ሰው በሰራው ስራ ባለቤቱ ነው መጠየቅ ያለበት ሰው በሰራው ስራ መኮነንም መታሰርም ምንም ነገር መደረግ ካለበት እራሱ ምላሱን ተሸክሞ የሚሄድ ሰውዬ ነው እንጂ ቤተሰብ አይመለከተው እና ሼም ኦን ዩ ሃቢባ ከተናገረችው በላይ የሚያዋርደው ያንቺ ንግግር ነው። የጉራጌን ሰው፣ የጉራጌን ማህበረሰብ ስራ ወዳዱን የስራ ሰው የሆነውን ጉራጌ ማህበረሰብ የሚያዋርደው ያንቺ ስራ ነው። ጉራጌ ከሆነ ሰው ጋር ሲጣላ ያን ሰውዬ ማግመን ባይችል ቤተሰቦቹን? ኖ፣ ጉራጌ ራሱን ሰው ያጠፋል እንዴ? ለአንዲት ሶሻል ሚዲያ ላይ ለተቀመጠኝ ሰውዬ ሴት፣ ሰላማዊ ሰው፣ ሰላማዊ ቤተሰብ ይነካል? ጉራጌ ተሳስተሻል። ወደ ራስሽ ተመለሽ።